ከአረብ አገር መልስ ጉልት ጀምረናል። እጅግ በጣም ደስ ይላል። በሰው ሀገር አንዴ ሽንት ቤቱን አንዴ ኩሽናውን ግርግዳ ስንቱን እያጣብን ኖረናል። ዛሬ ደግሞ ደንበኞቼ ገና እስኪመጡ፣ ትናንትና የቀረ ነውና በጣም ጥሩ ገበያ ነበር። ትናንትና በጣም ቆንጆ ገበያ ነበር። ከአረብ ሀገር፣ መታችሁ፣ ጉልት ሰርቶ መኖሩም ይቻላል። ስራ ነው፣ ስራ ክብር ነው። ጠዋት እና ማታዛ የመዳመን ሽንት ቤት እያጣሁ እኮ ያለ ነፃነት፣ ያለ እረፍት መብላት መጠጣት ብዙ ነገር እየናፈቀኝ በብዙ ውስጥ አጥሬ ነበር የምኖረው ዛሬ ላይ ግን ንጹሕ አየር እየተነፈስ በፈለግኩበት ሰዓት እየወጣው በፈለግኩበት ሰዓት እየገባው ማንም በዚህ ሰዓት ግቢ በዚህ ሰዓት ውጭ ሳይለኝ ራሴን እያኖርኩ ነው። ግን መታገስ ዋጋ አለው። ስንት ነገር አለፍ በጣም ብዙ ነገር የማያልፍ የሚመስሉ ብዙ ቀናቶች አልፈዋል። የመዳም ጩኸት የልጆቿ ስርዓት ማጣት የእቃው ብዛት እግሬ እስኪቀጥ ማጣት አጥርቼ እንዳልተጸዳ የሚኮነበት ጊዜ ነበር። አይ ታገሱ እንጂ ሁሉም ያልፋል የሚባለው ቃላቶች ለካ በጽሁፍ ብቻ አይደለም፣ በተግባርም አለ። አሁን ላይ ከፈጣሪ በታች ለእያንዳንዱ ነገር በራሴ ለኃላፊነቱ ስጄ ነው የምኖረው። ከዚህ በፊት ግን ለብዙ ሰዎች ሕይወት ወት ኃላፊነቱ ስጄ ነበር። በተለይ አረብ ሀገር ስኖር ስንቱን ረድቼ ስንቱን አግዤ፣ ዛሬ ስመጣ ግን ዞር ብሎ ያለኝ አሉ ብቻ የሆን እስኪ። እያንዳንዷ ቀናት ግን ትምህርት ቤት ናት፣ በተለይ በሰው ሀገር ሲኮን ወዳጅ ጠላት የሚለይበት ትምህርት ትምህርት ቤት። እናም ወዳጆቼ ብዙዎቻችሁ ወደ ሀገር መግባት ሩቅ የሆነባችሁ ኢትዮጵያ ገብቼ ምን ሰራለሁ ምን አረጋለሁ ብላችሁ በማዘን ውስጥ ትኖራላችሁ። እናንተ ጤነኛ ከሆናችሁ ኢትዮጵያ ገብታችሁ ብዙ ነገር መስራት ትችላላችሁ። ንጹሕ አየር እየተነፈሳችሁ፣ ጉልት እየሰራችሁ መተዳደር ትችላላችሁ። ያው እኛ ሰዎች ስንባል ብዙ ጊዜ ዝቅ ብለን መስራትን አንወድም። እዛ ጣራና ግድግዳ ያማረ ቤት ስናይ ሶፋው ማማሩ ከክችኑ አንጻር የራሳችን ይመስለንና የነበርንበትን እንረሳለን። በብዙ ነገሮች ውስጥ ታጥረን በግዴታ እየሰራን አሞኖ ገባችንን አስረን ስራ እየገባን አገራችን ላይ ግን ዝቅ ብለን ሰርተን መኖርን እንጠላለን። ሰው ምን ይላል? የሚለው ቃላት በጣም ያሳስበናል። ከሰዎች ይልቅ ለራሳችን ብንጨነቅና ላሰብነው ነገር ብንሰራ እየተደረሰ አረ፣ ወደ ስራ ተመስገን። ብዙ ቀናቶች አለፉ፣ ይሄው ዛሬ ላይ እዚህ ደረስኩ። ስንቱ አለ ወጥቶ ጤናውንም አጥቶ መመለስ ከብዶት በሰው ሀገር ይቀርብ። የሰው ልጅ ከንብረት በላይ ትልቁ ሀብቱ ጤና ነው። ጤነኛ ከሆነ የትኛውም ሰው የትኛውም ሀገር ላይ ሰርቶ ይኖራል። ግን ጤነኛ ካልተሆነ ከባድ ነው። እናም ለእያንዳንዱ ነገር ፈጣሪን እናመሰግናለን። አንድ የገባኝ ነገር ቢኖር እዚህ ምድር ላይ ከዛሬ ነገ ይሞላልኛል እያሉ በየሰው ሀገሩ መቅረቱ ከንቱ ድካም እንደሆነ ነው። ህይወት ሁሌም ብትሆን የሆነ ቀዳዳ አጣትም። አንዱን ለመሙላት በአንዱ ጋር ስሮጥ ተሰብሬ እንዳልቀር ለራሴ መኖርን ዛሬ ተምሬያለሁ። የአንዳንድ ልጆች ህይወት ግን ያሳዝነኛል። በጣም ረጅም ዓመታት አረብ ሀገር አስቆጥረው ወደ ሀገር መግባት በጣም ሩቅ ሆኖባቸው፣ ስንቱን አፍቋቸው በሰው ሀገር ይቀሩ የቀሩ መወሰን ያቃታቸው፣ አገር ገብቼ ምን ሰራለሁ ያሉ፣ በተስፋ መቁረጥ ውስጥ የተዋጡ። በቃ ምን ልበላችሁ ብቻ አላቅም። ግን ሆነም ቀረም የእውነት ምንም ነገር የለም እንደ ሀገር፣ ባይበላ ባይጠጣ ቢኖር በሀገር ዝቅ ብሎ ቢሰራ ብዙ ነገር የሚገኝበት ነው። ያው እኛ ደግሞ አንዳንድ ጊዜ ለስም እንጂ ለእውነት አንኖርም። አምሮብን ደንቆን ቀይ ወይ ነጭ ሆነን ስንመጣ ከሰው ሀገር በምቾት ይመስላል፣ ግን አይደለም። በምንበላቸው ምግቦች ነው። ያ ማለት አብዛኞቹ ኬሚካል ያላቸው ናቸው እና በየሰው ሀገሩ የተቀመጡ እህቶች ወስነው ቢገቡ ለራሳቸው ቢኖሩ የሰዎችን አፍ በዚህ ልክ ባይፈሩ ጥሩ ነው። እኛ ሰዎች ስንባል ስንፈልግ ሰዎችን እናነሳለን፣ ስንፈልግ ሰዎችን እንረግጣለን። በቃላታችን ምንም ማድረግ አይቻልም? ሁሉም ሰው የራሱ ህይወት ኃላፊነት አለበት። ለህይወቱ ኃላፊነት መውሰድ ያለበት ያ ሰው ብቻ ነው እንጂ ሌላው አይደለም። የወደደኝ ከበረኝ የመሰለኝ ሁሉ ወደ አጀንዳ ሆነ። ያስተማረኝ አረብ አገር ነው። እዛ ሁኜ ብዙ ነገር ሳረግ ስመጣ ግን ይዞረብኝ ፊታቸው ብዙ ነው። እስኪ ብቻ ይሁን ተመስገን ነው። ሰው ኖሮ ስንቱን ያያል፣ የሞተው ምንም አላየም። በአረብ አገር ግን ስንት ልጆች ሕይወታቸው በየመንገዱ ቀርቷል። ለሰዎች ደስታ ሲባከኑ የራሳቸውን ህይወት የረሱ እድሜ ልካቸውን ለሰው ሲሮጡ አመሰግናለሁ የሚል ቃል ከቶ ሳያገኙ ተሰብረው የቀሩ ስንቶች አሉ። እናም እህቶቼ ነገ ዛሬ አትበሉ። መምጣት ካለባችሁ ቁረጡና ነው፣ ለራሳችሁ ኑሩ። እሺ እንዴት ናችሁ? ምን ዝቅ ብሎ መስራት ውርደት የሚመስላችሁ? ደህና ናችሁ? አስር አስራ ሁለት ስድስት ሰባት አስቆጥራችሁ አገሬ የገባለው ግን ምን ሰራለው? መች ስራ ጠፋ? አንቺ ዝቅ ብለሽ መስራቱን ተው።